አልበርት አነስታይን የሰው ልጅ የኒክሌርን ኃይል ማመንጨት እንዴት የሚችል ያገኘ ሰው ነው። ይህ ሰው እንግዲህ ኒክሌር ቦምቡን ወይም ደግሞ ሂሮሺማና ነጋሳኪ ላይ የተጣሉትን ኒክሌር ቦምቦችን የሰራ ሰው አይደለም። ማንሃታን የተባለ ፕሮጀክት ነበረ፣ ይህንን ቦምቡን ለመገንባት ሲጥር የነበረው ያ ቲም፣ ደግሞ ያ ፕሮጀክት ሊድ ሲደረግ የነበረው በተለያዩ ሳይንቲስቶች ነው፣ እንደነ ኤሪኮ ፌርሚ ያሉ። ኤሪኮ ፌርሚ አሜሪካን ኢጣሊያዊ ነው። ይህ ሰው እንግዲህ በጣም ኒክሌር ፊዚክስ ፋዘር ኦፍ ኒክሌር ፊዚክስ ከሚባሉ ሰዎች መካከል አንዱ ነው። በሁለተኛው ዓለም ጦርነት ጊዜ አልበርት አንስታይን ከተለያዩ ሳይንቲስቶች ጋር ተሰብስበው ለአሜሪካው ፕሬዚዳንት ለሮዝቬልት ይጽፋሉ። ፍራቻቸውም የናዚ ኃይል ኒክሌር ቦምብ ሰርቷል፣ ሊሰራ ይችላል፣ አቅሙም ሊኖረው ይችላል የሚለውን ፖፖዝ ያደርጋሉ። አልበርት አንስታይንም በዛ ደብዳቤ ውስጥ ኮሳይን አድርጓል፣ ተባብሯል። በመጽሐፍ ሮዝቬልት ደግሞ ይህንን አይዲያ እንትን ሀሳብ ካገኘ በኋላ የማናታን ፕሮጀክት እንዲቋቋምና ፕሮጀክቱ ኒክሌር ቦምብ እንዲሰራ ይገፋፍ አልበርት አነስታይን ቦምቡ ሲሰራ አልተሳተፈም። ሁለት አይነቶች ኒክሌር ቦምቦች አሉ። አንደኛው ኒክሌር ፊዥን እንለዋለን። ኒክሌር ፊዥን ወይ ደግሞ አቶሚክ ቦምብ ዩራኒየምና እና በጣም ግዙፍ የሆኑ እንደ ፕሉቶኒየም የመሳሰሉ አተሞችን ኢነርጂ ወይም ደግሞ ኢኒሺዬት በማድረግ ስፕሊስ ሲያደርጉ ኢነርጂ ኃይል ከውስጣቸው እንዲወጣ ማድረግ ነው። ያድብቅ የአቶሚክ ኃይል ከውስጣቸው እንዲወጣ ማድረጉ ያ ፊዥን ሪያክሽን ወይ አቶሚክ ቦምብ የምንለው ነው። ሁለተኛው አይነት ሃይድሮጂን ቦምብ ነው። የሃይድሮጂን ቦምብ ደግሞ ሃይድሮጂን ኒክሊየር ሪያክሽን ነው። ይሄ ፊዥን ሪያክሽን እንለዋለን። ይሄ በፀሐይ ውስጥ ፀሐይ ትናንሽ ኤሌክትሮ አተሞችን እንደና ሃይድሮጂን ያለውን በከፍተኛ ተርሞኒክሊየር ሪያክሽን ወይም በከፍተኛ ሙቀትና ፕሬጀር ከመኖሩ ሃይድሮጂን እና ሃይድሮጂን አተም አንድ ላይ ተጣብቀው ሂሊየም የምንፈጥራሉ፣ በመሀል ኢነርጂ ሪሊዝ ያደርጋሉ። ይህ ሃይድሮጂን ቦምብ የምንለው ነው። ሃይድሮጂን ቦምብ በጣም ኃይለኛው ነው። እስካሁን የሰው ልጅ ሃይድሮጂን ቦምብን አልተጠቀመም። ፊዥን ሪያክሽኑን ደግሞ የአቶሚክ ቦምብን የሰው ልጅ አሜሪካን መጀመሪያ ጊዜ ተጠቅመዋለች ጠቅመዋለች በሂሮሺማ ላይ በኦገስት 6 1945 አሜሪካ ተጠቅመዋለች። እሱም ሊትል ቦ ይባላል። ሁለተኛው ደግሞ ናጋሳኪ ላይ የተደረገው ነው። እሱም ኦገስት ናይን አስራ ዘጠኝ አርባ አምስት ነው፣ በፈረንጆቹ አቆጣጠር በሶስተኛው ቀን በኋላ ማለት ነው። ያኛው ደግሞ ፋትማን ይባላል። ከዛ በኋላ የሰው ልጅ እንግዲህ የሰው ልጅ ከዛ በኋላ ኒክሊየር ቦምብን አልተጠቀም። አነስታይን እስከ ሕይወቱ መጨረሻ ድረስ የተለያዩ ዛኛን ደብዳቤ መፈረሙን ሁሌ ሁሌ ሪግሬት ያደረግ ነበር፣ ሁሌ ይሰማው ነበር ይህንን ኒክሊየር ቦምብ የሰው ልጅ መገንባት እንዲችል ወይም ደግሞ ሮዝቬልት ኒውክሊየር ቦምብን እንዲገነባ መገፋፋት ከሌሎች ሳይንቲስቶች ጋር መገፋፋቴ ትክክል አልነበረም። ስለዚህ እባካችሁ ኒውክሊየር ቦምብን ለኤነርጂ፣ ሌላ ኤነርጂ ለማመንጨት እንጂ እርስ በርስ ለመገዳደል አትጠቀሙበት የሚል አስተያየት አለው። አመሰግናለሁ።